ከረጅም ጊዜ በኋላ እንግዲህ በዚህ ይህም በሚመስል ሁኔታ ተገናኝተናል ማለት ነው። በድጋሚ ስላ ያገኘኋችሁ ደስ ብሎኛል ነው የሚባለው። እና ዛሬ የመጣሁበት ምክንያት እንግዲህ ሰሞኑን በሚንሸራሸረው ቪዲዮ አለ ሶሻል ሚዲያ ላይ የሚሸራሸረው እንግዲህ ዶክተሮች ሰልፍ ሊያረጉ እንደነበረ ይታወቃል። እና በእነሱ ዙሪያ ነው የምናገረው። እውነት ሁላችንም ዝም ማለት አለብን ብላችሁ ታስባላችሁ? ሁላችሁም የመንግስት ሰራተኞች ምናምን አያስፈልገንም ብላችሁ ታስባላችሁ? በእርግጥ ሁሉም ሰው በጣም ችግር ውስጥ ነው ያለው። ያው ሰውዬው እንግዲህ እንዴት እንደሆነ አላውቅም። እና በጣም የገረመኝ ደግሞ ሰልፍ እንደሚያደርጉ ይታወቅ ነበር እና ይህ ቪዲዮ አያ በጣም ሶሻል ሚዲያ ላይ እየተዘዋወረ ነበር እና ሰውየው ሰዎቹም እየገፈተራቸው ነበር ዶክተሮቹ ተራ ሰዎች አ እነዚህ ሰዎች እስከ አስራ ሁለተኛ ክፍል ያለውን ነገር ታውቃላችሁ። ዩኒቨርሲቲ ውስጥ ለሰባት ዓመት ያክል ተምረው አስራ ሁለት ሰባት አስራ ዘጠኝ ዓመት ማለት ነው። ከዛ ደግሞ ወጥተው ስፔሻላይዝድ አድርገው ሁለት ዓመት ሀያ አንድ ዓመት ኬጂ ምናምን ሲቆጠር ኦረዲ ይሄ ዶክትሬት ትምህርታቸውን ለመጨረስ ብቻ የሄዱበት እና ከዛ በኋላ ደግሞ የሰሩበት የተማሩበት እንግዲህ ከሰላሳ ዓመት በላይ በትምህርት ያሳለፉ ሰዎች ናቸው ምንም ላይፍ የሚባል ነገር ያልኖሩ ሰዎች ናቸው እነዚህ ሰዎች እና እነዚህ ሰዎች ላይ በተደጋጋሚ ከዚህ በፊትም ጥያቄ አቅርበዋል የቀን ገደብ ሰጥተዋል እስከዚህ ሰዓት ድረስ ካልተደረገ ስራ እናቆማለን ብለዋል። እንግዲህ ያው የሚጨክን ነገር ባይኖራቸውም እነሱ ለመብላትም ለመኖርም አልቻሉም ማለት ነው። የወጡበት ምክንያት ይሄ ነው እና እንግዲህ ይሄ ቪዲዮ በጥቁር አንበሳ ሆስፒታል ስፔሻላይዝድ ሆስፒታል ይመስለኛል። እንግዲህ የወጡት ዶክተሮች ናቸው እና የሆነ አንድ አካል ዝም ብሎ የገፈትራቸዋል፣ እንደዚህ ፑሽ ያደርጋቸዋል። እናም እሱን ቪዲዮ ያየሁት እና በጣም ነው የገረመኝ እጅግ በጣም ነው አገሪቱ ያለችበትን ሁኔታ የሚያሳይ ቪዲዮ ነው ይህ ቪዲዮ። ምክንያቱም እስኪ ያስቡት በዚህ ልክ የተማሩ ሰዎችን አንድ ተራ ሰው እዚህ ዝም ብሎ የሆነ ቦታ ሰልጥኖ ምናምን መቶ ሊሆን ይችላል። በእርግጠኝነት የሰውዬ ወይ የፌደራል ፖሊስ ነው ወይ ፖሊስ ነው ወይ ጥበቃ ነው እንደዛ ነ አርክ የተባለውን ነገር የሚያደርግ ሰው ነው እዚህ ግባ የሚባል የትምህርት ያለው ሰው አለ ቢኖረውም እንኳ የተማረ ሰው ቢሆኑ እንኳ እነዚህ ሰዎች እየጠየቁት ጥያቄ ልክ ነው። ከሱ ደግሞ ውስጥ ተቀንሶ አለም፣ ለነሱ የሚጨመራቸው አለ እንዴ? የሚኖሩበት ሀገር ላይ የሚያገለግሉትን ህዝብ ነው የጠየቁት ሲጀመር። አብይ አህመድ እንኳ አለም የጠየቁት እነዚህ ሰዎች ንዛ አለ እንዴ? ቪዲዮ እንየውና በጣም ኢሞሽናል ይሆንክሎና። የጠየቁት አንድን ሰው አይደለም አብይን፣ ሽመልስ፣ አቢስ አዳነች አበቤ ምናምን የሚባሉት ህንጾች አ ገንዘብ የጠየቁት ይዜሞ ማ ህዝብ ነው። የኢትዮጵያ ህዝብ ነው። ደሞዛችን ያንሰናን እያገለግልን ያለ ህዝብ ነው ደሞዛችን ያጨመረን ያጫመረን ብለው እየጠየቁ ያሉት መንግስትን ነው። መንግስት ማለት ደግሞ ለህዝብ የቆመ ነው የሚባለው የሚባለውና በዛ ኮንቴክስት ነው ህዝብን እየጠየቁ ያሉት። በደሞዛችን መኖር አልቻልንም ብለውን ሊወጡት እንግዲህ እነሱ ብቻ አይደሉም። በደሞዝ ተበድሎ የሚኖሩትኝ ተበድሮ እነሱ ብቻ አይደሉም። እነሱ የተማሩት በዚህ ልክ ነው። መምህራኖችን ብታይ ወጥተዋል፣ ጎዳና ላይ ወጥተዋል። ከትምህርት ቤት ሲመለሱ እየተሸከሙ እየኖሩ ያሉት ሌሎች ግን የዶክተሮች እና የመምህራኖች ገንዘብ ኦኬ። አሁን እኮ ስለ ደሞዝ እናንሳ ከተባለ በዚህ በጣም ብዙ ነገር አለ። በጣም ይገርም ማለት ነው። ለምሳሌ የፖሊሶች ደሞዝ አለ። የፖሊሶች ደሞዝ በጣም ትንሽ ብር ነው። በእርግጥ እነሱ ምን የሚተማሩት ነገር የለም ከአምስተኛ ክፍል ከስድስተኛ ክፍል ነው አንስተው ፖሊስ የሚያረጓቸው እኛ አካባቢ እንግዲህ የተለመደው እንደዛ ነው። ግን የሚከፈላቸው ብር አሁን ሪያሊቲው የተቀመጠው ብር በጣም ትንሽ ነው። ሰው ለምን እንደሚሆን ሁሉ ይገርመኛል ነን አንዳንዴ ለምን መርጠውት እንደሚገቡ ምክንያቱም ብሩ ትንሽ ነዋል ይዘማርኬት ሰውን ለማገልገል ደግሞ ከሆነ በዛ ወይ? አይደለም ሰውንም ሰርቪስ የምንሰጠው የምታገለግለው ማለት ነው። እና ለማንኛውም ይሄን ቪዲዮ እንየውና ፍራሽ ደግሞ ማለት ነው ሂዱ እያላቸው ነው። እዚህ ጋር ማለት ነው ሂዱ እያላቸው ነው አንሂድ የሚላሉ ነው። እሱ ደግሞ ሂዱ እንግዲህ የያዙትን ስሎጋን መፈክር መሳሪያ አይደለም። የያዙትን መብታቸው ነው እየጠየቁ ያለ ባይዚ መብታቸው ነው አይደለ ግዴታቸው ነው። መኖር አልቻሉም እንደዚህ ሃያ ምናምን ዓመት ተምረው የሚከፈላቸው ብር ዘጠኝ ሺህ ብር ነው ጋይስ፣ ዘጠኝ ሺህ ብር አይሞላም ሲቆራረጥ ጭራሽ፣ ከታች ነው የሚደርሳቸው ብር። ስለዚህ ይህ ቪዲዮ ካለቀ በኋላ እኔ የማስተላልፈው መልዕክት ይኖረኛል ለምትከታተሉ ሰዎች ማለት ነው። ስለዚህ እኔ አሁን ከዚህ ቪዲዮ እንግዲህ እያያችሁት ነው እንግዲህ እንደምታዩት ነው። እኔ የምላችሁ ነገር ምንድነው? ሁሉም ሰው አሁኑ ሰዓት ብዬ የማስበው ነገር ምንድነው? ሁሉም ሰው የራሱ የሆነ ስራ ሊኖረው ይገባል። በቃ በተቻለ አቅም በኢኮኖሚ እንድደክም ተደርገናል፣ ሆን ተብሎ ፖሊሱ ወጥቶ በትምህርት ስርዓት ሰዎች እንዳያምኑ ተደርጓል። ትምህርት የተማረ ሰው እዚህ ግባ የሚባል ቦታ ፖዚሽን ሊሰጠው እንደማይችል ክብር ሊሰጠው እንደማይችል ተራ እንደሆነ ተደርጓል። ያልተማረ ሰው ደግሞ እንደዚህ ከብት መንዳት በሬ መንዳት የነበረበት ሰው ደግሞ የተማሩትን በማሰቃየት ላይ ተጠምደዋል። ሀገራችን እንደዚህ ናት። ትምህርት ኒው ጄኔሬሽን ሊመጣበት አለ። ሕፃናቶች ተወልደው እንደዚህ ሆኑ። በጣም የሚባልበት ነገር አይደለም ያለንበት ሁኔታ። ስለዚህ ሁላችንም ጠንካሮች ሆነን የሆነ ስራ በቃ መስራት አለብን ነው። ይሄን በተጨማሪ መምህራኖችም ዶክተሮችም ብትሆኑ ከስራ ጎን ስራ እየበደልክም ቢሆን የራስን ስራ መስራት አለብን። ስለዚህ እኔ ከዚህ በፊት የተከራከርኩ ሰው ነበርና አንድ በጣም ጎበዝ መምህር ነበርና ሁሌ ክላስ ይቀጣ ያስተምረን ነበር። አንደኛው ደግሞ በጣም ሰነፍ ነው፣ ማስተማር አይችልም። ስራ እየቀጣ በቃ ስለማያለብን ይሆን ይችላል። ሰነፍ የሆነበት ምክንያት ሳይዘጋጅ ነው የሚመጣው ስለዚህ ስራውን እዛ ይሰራል እና ምንድን ነው ያስተዋልኩት ነገር፣ ከግቢ እንደተመለስኩኝ እነዛን ሰዎች ቼክ አረኳቸው። ቼክ ሳደርጋቸው ያ እየኮረፈ የነበረው ሰውዬ የራሱ ብዙ ነገሮች ኑሮት የራሱ ቤት ምናምን የተለያዩ ነገሮች ኑሮትኝ፣ ያ በደንብ ሲያስተምር የነበረው ሰውዬ ግን በጣም እጅግ በጣም ድክም ያለ ልብስ ለብሶ ክብር በቃ ከዛ በላይ በጣም የሚገባው ሰው ማለት ነው። እሱም ሲከታተሉት የነበሩት ተማሪዎች ደግሞ እንደዚህ ሜዲሲን ገብተው ሜዲሲን ሌላም ትምህርት ገብተው አሁንም በመማር ላይ ናቸው ያሉት አሁንም ከቤተሰብ ሆን የተቀበሉ ያሉት እና ጋይስ ይህ ቪዲዮ ለሁሉም ሰው ሼር አድርጉትኝ። እኔ ባዚ በዚህ የዩትብ ቻናል ላይ ሁሌ መናገር ንፈልገው ስለ ዩኒቨርሲቲ ተማሪዎች በጣም ይመለከተኛል ማለት ነው። ስለ እንደዚህ አይነት ጉዳይ ደግሞ በጣም ይመለከተኛል የስ በዚህ ህይወት ነው እኛ እያለፍን ያለነው። በዚህ ጊዜ በዚህ ዘመን አሁን ያለን በዘመን 2017 ነው። በዚህ ዘመን እንደዚህ አይነት ነገር ተፈጥሮ ተፈጥሮ ነበር ያስ አምናለሁ። በጣም ብዙ የተማሩ ኢትዮጵያ ሊጠቅሙ ትውልድ ሊያተርፉባቸው የሚችሉ ሰዎች እስር ቤት እንዳሉ አሁን ይሄንም ይሄንም ይሄን ፎቶ እንደምትመለከቱት አሳሪው ማን ነው? በቃ ሲጋም የምታዩት ነገር ነው ኦልሬዲ እነሱ ማሰር የሚችላሉ መፍታት መቻል የነበረባቸው የተማሩ ሰዎች ናቸው ህግን ጥንቅቅ አድርጎ የሚያውቁ ማለት ነው እዚህ ጋር ግን ዩኒፎርም የሆነ ዩኒፎርም የተሰጣቸው ሰዎች ብቻ እነዚህን በጣም የተማሩ ሰዎች በጣም ለሀገር የሚጠቅሙ ለህዝብ የሚጠቅሙ ሰዎች እንደዚህን በሚመስል እንደ እህል ኑሮ መኪና ላይ እየጫኗቸው ያሉት በሁሉም ሀገር ማለት ስለዚህ ይህም ቪዲዮ በደንብ እንድታዩ ትፈልጋለሁ። ሁላችሁም ማለት ነው ትኩረት አድርጋችሁ ስለተከታተላችሁ እኛ አመሰግናለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ አርጉ። ሁላችሁም በተቻላችሁ መጠን ሼር አት። ሁላችሁም ድምፅ ለመሆን ሞክሩ። ላለሆን ጉዳይ ነው። ባይዙ እና የዛሬው ቪዲዮ አረዘምኩባችሁ ይሄ ነው።